አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች፣ እንዴ ናችሁ? ደህና ናችሁ ወይ? ያላችሁ ወይ? እና ሀባቢ፣ ዛሬ እንግዲህ ድጋሚ መጥቻለሁኝ እቃ ይላኩኝ። ተመስገን አልሐምዱሊላ። እንግዲህ እቃችን ላክን ማለት ነው ሀባቢ። በጣም ጨንቆ የነበረ የሚገርማችሁ፣ ከዛ እስከዛ በቃ ኮተት ነበረ ክላሳችን ማለት ነው። እና በቃ ምን ልበላችሁ በቃ አንተ ማለት አስጠልቶ የነበረ ክላስ ላይ መቆየት ምናምን ብላችሁና ይህ ጽድት አድርገን አጸዳን ከላክን በኋላ በቃ እና ባይዞ ግን፣ ዛሬ የመጣሁት አንደኛ ለእሱም ነው። ሁለተኛ ነገር ደግሞ ኪሎ ልነግራችሁ ነው የመጣሁት። ኪሎ በስድስት ብር ከሃምሳ ሂሳብ ነው የላኩት። ብዙ ሲሆን ይቀንሳል ብለውኛል ማለት ነው። ያው ትንሽ ሲሆን እኔ ኪሎዬ አንድ ላይ ሁሉንም ወደ ሶስት መቶ ኪሎ ነበረ ማለት ነው። ሶስት መቶ ኪሎ በስድስት ብር ሂሳብ ነው የተቀበሉ ማለት ነው። እና እኔ ያው እንደምታውቁት ብዙ ካርጎ ጫኝ አሉ እዚህ ካተር ውስጥ ማለት ነው። እና እኔ ህንዶች ናቸው መጥተው የወሰዱልኝ ያው ኢትዮጵያንም አሉ ቁጥራቸውን አላገኘውም። እና ያው ህንዶች ናቸው መጥተው የወሰዱልኝ ይላችኋለሁ። ሀባይም ክልቤ እና ዛሬ የምልላችሁ ፈልጌ ነው ዛሬ የምንላችሁ ፈልጌ ነው። በቃ እንሻላ እንግዲህ መልካም ጉዞ በሉኝ። ኦልሬዲ ሻንጣዬን አዘጋጅቻለሁኝ ያው አለ አይደል አዘጋጅተናል። አሁን ይዤ የሚሄደው ሻንጣ ብቻ ነው የቀረኝ ማለት ነው። ይዤ የሚሄደው ሻንጣ ብቻ ነው የቀረኝ፣ ሌላ ምንም የቀረ የለም። ጠቅልለን ኸላስ አስገብተናል። ኢንሻላህ በሰላም ግቡ ብላችሁ ዱዓ አድርጉልኝ ማለት ነው። እናንተም አላህ በሰላም ለሀገራችሁ ለሀገራችሁ ያብቃችሁ እያልኩኝ እንግዲህ እና ዛሬ የታዘብኩት ነገር ምንድን ነው መሰላችሁ? ዛሬ የታዘብኩት ነገር ምንድን ነው መሰላችሁ? ዕቃ ካርጎ እንዳትልኩ በጣም ውድ ነው ካርጎ እንዳትልቁ፣ በጣም ውድ ነው ለሚሉትን ነው ዛሬ ይህንን ቪዲዮ እየሰራሁት ማለት ነው። እና ምንድን ነው መሰላችሁ ለምንድን ነው እቃ እንዳትልኩ እና ሐባይቢ እንደንትን እንዳልኳችሁ ለምንድን ነው ካርጎ እንዳታረጉ፣ ካርጎ እንዳታረጉ የሚሉት ማለት ነው። እና ካርጎ የምታረጉት በገንዘባችሁ ነው። ገባችሁ አንድ አጣራኩ ነው። እንደ እንደውም ሳኡዲ ያላችሁ በባህር በስልኩ አሪፍ ነው። ለምን ሳኡዲ ላይ እዛው ከከፈላችሁ፣ ከዛ ኢትዮጵያ ላይ በነፃ ነው። ለትራንስፖርታችሁ ብቻ ነው የሚጠበቅባችሁ ማለት ነው። እዛ ቀረጽ የለው ምን የለው። ግን ግን እኛ አሁን እዚህ ካታር፣ ዱባይ ያለ አይመስለኝም። በባህር አጅ ስለ ዱባይ አላቅም። ግን ካታር አሁን በባህር ያለ ማለት ነው። እና ምን ልላችሁ ፈልጌ ነው መልላችሁ ፈልጌ ነው። ሳኡዲ ያላችሁ በባህር ብትልኩ አሪፍ ነው። እዛ ቀረጽ የለም። በቃ አላረለ እዚህ አሁን እዚህ በቃ እንትን የተባለውም የተለበሰ ሚሆን አዲስ ሚሆን እኩል ነው የሚቀርጹት ማለት ነው። ኢትዮጵያ ላይ ቀረጥ አለው በጣም ግን በባህር አሁን ለምሳሌ ሳኡዲ የምትኖሩ በባህር ብትልኩ በጣም ምርጥ አማራጭ ማለት ነው። እሺ ቀረጹም ተፈርቶ መላኩንም ተፈርቶ ልብሱንም ወዶ አይሆንም አይሆንም ግን። ይሄ ትልልቅ እቃ አትላኩ። ይሄ ልብስ ማጠቢያ ቴሌቪዚዮን ምናምን ምናምን እንዳትልቁ። ኦቨን ሽንኮርት ፎብቻ ምናምን ጁስ እንዳትልቁ። ኢትዮጵያ ላይ ገንዘባችሁን ይዛችሁ ቀጥታ ይዛችሁት ገንዘብ እዚህ የምትገዙበትን እዛ የምትቀረጹበትን ሂሳብ አድርጉትና ኢትዮጵያ ሄዳችሁ እንደውም ጋራንቲን ያለው፣ እውነቴን ነው የምላችሁ፣ ጋራንቲን ያለው እቃ ኢትዮጵያ ሄዳችሁ ትገዛላችሁ። እዚህ አሁን ገዝታችሁ ሄዳችሁ ጋራንቲን የለውም የለው እውነቴን እምላችሁ ለምን ሄዳችሁ ኦልሬዲ እንዴት ነው? እና እዛ ብትገዙ አሪፍ ነው ማለት ነው፣ ኢትዮጵያ ብትገዙ። ይሄ ምናምን ቴሌቪዥን ቴሌቪዥን ቢበላሽባችሁ አትመልሱት፣ ቢሰበር ኪሳራ ነው ማለት ነው። ኪሳራ ነው በቃ፣ ለእናንተ ኪሳራ ነው። እና ባይሰበር ራሱ ቀረጦ አስቡት፣ አስቡት። ኢትዮጵያ ላይ በሰላሳ ሺህ ቆንጆዬ ቴሌቪዥን ትገዛላችሁ፣ ቴሌቪዥን ማለት ነው። ፍሪጅ ምናምን ምንም እንዳትጭኑ ከዚህ እዛ መግዛት እና ሌላው ምንድን ነው መሰላችሁ? ሌላው ደግሞ ምንድን ነው መሰላችሁ? እንትን ነው ሌላው፣ አትጫኑ ምናምን የሚሉት ዝም ብላችሁ አትስሙ የሰው ወሬ እንዳሰሙ የሰው የሰው ይሄ ምንድን ነው የሚባለው የሰው ምላሽ፣ የወሬ ምላሽ አትጠብቁ ማለት ነው የሰው ራዕይ፣ የሰው ሀሳብ፣ የሰው እንትን አትጠብቁ፣ አስተያየት እንዳትጠብቁ፣ ወስኑ፣ አድርጉ፣ ወስ አስቡ ወስኑ አድርጉት ማለት ነው። እና ኢትዮጵያ ላይ የማይጠቅም ነገር የለም ገባችሁ? የማይጠቅም ነገር የለም። ይቺን አሁን የስልክ ማስቀመጫ ይቺኛው የምታዩት ተበላሽታለች። ኢትዮጵያ ግን በስራት ትጠቅመኛለች። ከፍ አድርጌ እንትን ላይ እቃ ላይ አስደግፌ ባስቀምጣት ስልክ ትይዛለች፣ ትቀርጽልኛለች። ገባችኋ? ምንም ነገር የማይጠቅም ነገር የለም። ሁሉም ነገር ይጠቅማል። ኢትዮጵያ ስሄዱ፣ ኢትዮጵያ ላይ እናንተ አሁን ሄዳችሁ ስራ እንኳን እስከምትጀምሩ ወጪ ነው እንጂ ገበያ አይኖራችሁ። ገባችሁ አደለ? ቢኖራችሁ ራሱ ለቤት ምናምን እንደዚህ ለምግብ ለሆነ ነገር ማህበራዊ ይበዛባችኋል ለምናምን ነው እንጂ ለራሳችሁ አትሆኑም ማለት ነው። ስለዛ ኢትዮጵያ ደግሞ መላክ ግድ ነው። በቃ ካላችሁ ላኩ። እውነቴን ነው የምላችሁ፣ ካላችሁ ላኩ። እዛ ዝም ብለው ያጣጥሉታል እንጂ እውነትቴ ነምራችሁ ባላ ቢያንስ ቢያንስ ልብስ አታጡም ኢትዮጵያ ላይ ችጋራም በሆናችሁበት ሰዓት ራሱ ልብስ አታጡም። ማነው እና በዚሁ አጋጣሚ ግን አንድ ነገር ምነግራችሁ ነገር እኔ ከሳኡዲ ኢትዮጵያ ስገባ እንደዚሁ ነው እቃ ወስጃለሁኝ። ማነው የዛሬ አስራ አንድ ዓመት ወደ ኢትዮጵያ ስገባ ማለት ነው እና አስራ ሁለት ዓመት አስራ ሁለት ዓመት ሁለት ሺ አሁን ሁለት ሺ አስራ ስምንት አይደለ ሁለት ሺ ዘጠኝ ላይ እውነት 2009 ላይ ማን ነውና 2009 ላይ እቃይዥን የገባውት ይገባውት ከዛ ማን ነው ልብስ ነው አረቦች የሰጡኝ ኮታት ልብስ ነው በጤቅ ነው ኢትዮጵያ ላይ ያው በጤቅ ነው ታውሊ ላይ ያስጠቅጥቅ ያስገባውት። እና በጣም የሆነ አራት ዓመት ኢትዮጵያ ላይ ቁጭ ብዬ በጣም ስቸግረኝ ምን አረኳችሁ መሰለኝ፣ የስራ የሥራ እድል አልሰጠውም፣ አንድ ልብስ ለሰው አልሰጠውኝም። ለምን ብትሰጡት ኦኬ፣ ግን ያጣጥሉታል የሚያጣጥል ሰው ልብስ ከምትሰጡት አስቀምጡት። ቦታ ቤት ካላችሁ አስቀምጡት፣ ምንም አይሆንም፣ አስቀምጡት። እኔ አስቀመጥኩትኝ አንድ ቀስ እያደረጋችሁ አውጥታችሁ ለብሱት አላችሁ። ሁለተኛ ነገር ግን ምናደረኩት መሰላችሁ፣ እንደ አንድ ልብስ አልገዛውኝ። ኢትዮጵያ በኖርኩበት ዘመን ፋሽን ምናም ምናም ብለው ሲሉ እኔ እያወጣውን ለብሰዋለሁ። ፋሽን አይሁን ችግር የለውም። እና መጨረሻ ላይ ምናደረኩት መሰላችሁ እንትን አርኩኝ ምንድነው እንደ እንትን ማለት ነው መሸጥ ጀመርኩኝ፣ እሱን ማለት ነው። እሱን እውነቴን እምላችሁ መሸጥ ጀመርኩትኝ። በዛው እንትኑን ስራውን አብዴት ታረኩት ማለት ነው። ስራውን ስለማመደው እያስደፋሁ እንትን ምንድን ነው የሚባለው ረሳሁት። እና ሰልቡሌ አይደለም ያው ሰልቡሌ ፎዴ ማለት ነው እያስደፋሁኝ ያው ከዛኛው ይሻላል ትንሽ ያው ያው ቢሆን የተለበሰ ቢሆንም አሁን እና በጣቀም ያመጣሉ፣ እና ከእነሱ እያስረከብኩኝ ምናምን፣ ከነሱ እየተረከብኩኝ እየሸጥኩኝ ገበያ ላይ፣ ሱቅ ደግሞ ለሚሸጡ መርጬ ለሱቅ እያስረከብኩኝ። ለሰልቡ ላይ የሚሸጡ ሰልባጅ የሚሸጡ የሚሸጡ ሱቆች አሉ። ለእነሱ ቆንጆ ቆንጆ ለእነሱ እያስረከብኩኝ፣ ጭራሽ ደግሞ የባሰበትን ገበያ ላይ እየሸጥኩኝ፣ በደንብ ትኖራላችሁ ማለት ነው። እና ያው ቁም ነገር አልሰራ ስል ነው የመጣሁት እኔ እንጂ በጣም እየጣርኩ ነበር። ኢትዮጵያ ላይ ማኑ እና ምንድን ነው መሰላችሁ እንደ አሁን እኔ ያንን የጀመርኩበት ባስቀምጠው ነው ባላስቀምጠው ነው መጀመር አልችልም። ገባችሁ? ስላስቀመጥኩ ነው ጨርሼ ስላልበታተንኩ። ለጎረቤት ለምናምን ለአክስቴ ላጎጤ ብያ አልሰጠውኝም። ለምን ሄድኩኝ፣ ልብሱን ያጣጥሉታል። ጭራሽ ቤቱን አረ ቤቱን ግባ ዝባላ አረገ ቤቱን ረ ቤቱን ረጓዳውን በቃ ይለቀቅላት እያሉ ማኖከለ ና አልኩኝና ጠቅልል አድርጌ ተከራይቼ እኔ ስወጣ ይዤው ሄድኩኝ ማለት ነው። ከዛ አስቀመጥኩትኝ ቀስ አድርጌ ማለት ነው። ለራሴ መልበስ ድጋሚ ደግሞ የስራ እድል ፈጠርኩበት። ገባችሁ አይደል ስልክ እኔ ገንዘብ አውጥቼበታለሁ። ከዛ ደግሞ ሳወጣው ገንዘብ አውጥቼበታለሁ። ገባችሁ አይደል እና ሴቶችዬ፣ ብልጥ ሁኑ። ወላ በጣም ብልጥ ሁኑ ማለት ነው። አትበትኑ። እውነትም በነፃ ያመጣ ነው የሚመስል። እኛ ስለምንበትነው ነው የሚያራክሱት ማለት ነው። እና እዛ ደግሞ የተራከሰባቸው ሴቶች ናቸው እዚህ እንትን እያሉ ያሉት አትላኩ ልብስ፣ ይሄ አካርጎ አታርጎ በጣም ውድ ነው ምናምን ምናምን እያሉ ያሉት። ስለዛ አለመላክ ሳይሆን መፍትሄው ከተላከ በአግባቡ መጠቀም፣ ከተላከ በአግባቡ ማስቀመጥ። በቃ እውነት ለምራሱ ኢትዮጵያ ላይ በኖራችሁበት ዘመን ትለብሱታላችሁ። ቢያንስ ይሄ ለወጣ ስትሉ ቆንጆ ፋሽን ልብስ እንኳን አንድ ሁለቴ እንኳን ብትገዙ ይሄ አሁን እዚህ የወሰዳችሁት ልብስ እናንተ ቤት ውስጥ ትለብሱታላችሁ። ገባችሁ አይደለም? እና እነሱ ለሰፈሩ እንኳን አያረጉትም። ሁለት ቀይ ለብስታል ማስተሻ ማሰሻ ሆኖ እዛ ታች ታረጉ ማድ ቤት እዚህ ማድ ቤት እንትን ምጣድ መያዣ አርገው ታዩታላቸው ማለት ነው። ወይም አጥር ላይ ተሰክቶ ነው የምታዩት። እና በጣም የታዘብኩት ነገር ነው። እና እኔ በጣም ጠቅሞኛል የላኩትን። ስለዚ አሁን አረቦቹ የሰጡኝ በሉ እኔ ራሴ ከሽን ያዘዝኩት በሉ እነሱ ሲሳፈሩ ይሄ ይሄ ልብስ አምጡልኝ ብዬ ያዘዝኩት ሳይቀር ምንም ነገር የተውኩት ነገር የለም። እኔ ያስገብችን ይጫንኩት፣ ለምን ይጠቅመኛል። እዛ ፔስታል ብታስገቡት ኢትዮጵያ ረሹ ይጠቅማችኋል። ኢትዮጵያ ላይ የለም ማለት አይደለም፣ ኢትዮጵያ ላይም አለ እንደዚህ ልብስ ሞልቷል። ግን ወጪ ከምታወጡ እዚህ ወጪ ያላወጣችሁበትን ልብስ ብትልቁት ችግር የለውም። ገዝታችሁ ራሱ ርካሽ ነው። እዚህ ገባችሁ አደለ? የሚጫንበትን የሚያወጡ የሚወጣበትን የታወቀ ሆኖ ሳለ ማለት ነው። እና እንደዚህ ሆናችሁ የካርጎ ከፍላችሁ፣ እዛ ደግሞ ቀረጥ ተቀርጻችሁ፣ ቀረጹን ከፍላችሁ፣ ማስጫኛ ደግሞ የማስጫኛ ገንዘብ ከፍላችሁ፣ የላካችሁትን ልብስ ለማንም ሰው አትስጡ፣ አትጋብዙ። ገባችሁ አይደል ደሞ እኮ ስንሰጠኛ አንድ ሻርፕ ወይም አንድ ሺት ይኳር ለምን ሰጣው? ሁለት ሶስት በፔስተል እያደረግን እያደረግን እያደረግን ነው የምንሰጠው። ሰጣው ኔ ከእየወጣ አንፃር ማለት ነውና እና ሀባይቢ የወስራችን ልብስ በአግባቡ ተጠቀሙ። እና ደሞ አትላኩ የሚሉትን ሰዎች አትስሟቸው። በቃ ሆኖት ይናምናችሁ አትስሟቸው። ሁሉም ሰው የራሱ ነው እንትን የሚለው ማለት ነው። ማንንም ሰው አትስሙ። በቃ እናንተ ሐሳባችሁ ከሀሳባችሁ ከወሰናችሁ መውሰድ ከሀሳባችሁ ከወሰናችሁ ሀገራችሁ መግባት ሁኔ የሆነ ይሁን። ስንቶቻችሁ መሰላችሁ መግባት ይፈልጋሉ፣ ግን የሰው ወሬ እየሰሙ ያልገቡ አሉ። እና ኢንሻአላ ደግሞ ኢትዮጵያ ስገባ ያለሁን ያለውን ነገር ሁሉ ማቀርብላችሁ ይሆናል። እስከዛ ላይ ግን ሰብስክራይብ አድርጉኝ አሳድጉኝ ማለት ነው። ሀባይ ግልቤ ወዳችኋለሁ። መልካም ምሽት፣ መልካም ጊዜ ለሁላችሁ።